በጣም ኩ የሚገርም ልጅ ነበር አሉ ማለት ነው። የሚገርም ልጅ ነበር አሉ። በጣም የሚገርምህ ነው። የሚገርም የለም በቃ ያቃቂ ልጅ እንደሱ ነገር አንተ ለመድሀኒያለም ይሄን መኪና አቁም አላልኩህም? ጠጋላል አቁም አላልኩህም? ማሽ ነገር እንብላን?